ዶሮን ያለ ሽንኩርት የማብሰል ጥበብን ከማሰስ ያድንህ። እንዴት ሰንብተሃል ወዳጄ? መስከረም በብራነቱና በአዲስ ዓመት ፊት አውራሪነቱ ብቻ ሳይሆን የዓመት በዓል ቅጥልጥሮሹን አስከትሎ የደስታ ስሜትህን የሚያራዝም ወር ነውና የወራት ሁሉ አውራ ቢባል ቢያንስ ሰው እንጂ የሚበዛበት አይደለም። እና እንዲህ እንደ መስከረም ዐይነት ወር ድምቀትና ሳቅህን ሊያበዛልህ በዚያ በዚህ ሲል ሳቅና ደስታህን ሊያደበዝዝ ከሚፈልግ ጣልቃ ገብ ሐሳብ፣ ራስህን እየከለልክና እየከለከልክ መጓዝ ይኖርብሃል። ወርሃ መስከረም የወቅት መለዋወጫ አንድ ትልቅ አንጓ ነውና በፍጥረታትም ይሁን በሰባሕርያት ላይ መለዋወጦችን ያስከትላል። ማማ አድባቤም ሰሞኑን ባሕርያቸው ቶሎ ቶሎ እየተለዋወጠ አንዴ ደስተኛና ሳቂታ፣ አንዴ ቁጡና ኃይለኛ እየሆነ ከአንድ ጫፍ ወደ አንድ ጫፍ በሚያላጋ የስሜት ወጀብ ውስጥ ሲናጡ ነው የከረሙት። ይህንን ስሜታቸውን በመረዳትም በቀላሉ እንዳይከፉብኝ አብዝቼ ስጠነቀቅ ነው የከረምኩት። በቻልኩት አቅም ሳልታይ ሽክክ ብዬ እየወጣሁ፣ ሽክክ ብዬ እገባለሁ። ሆኖም ይህ የሚያዋጣ መንገድ እንዳልሆነ አውቀዋለሁ። ቢዘገይ እስከ ደመራ እንጂ ፊት ለፊት መፋጠጣችን የሚቀር አይሆንም። ስለዚህም ያበጠው ፈንዳ ብዬ ሁሌም አመት አመት እንደማደርገው የደመራ ዕለት ችቦ ገዝቼ የግቢያችንን ደመራ ለመሥራት ለመስራት በጊዜ ወደ ቤት ስገባ እማማ ድባቤ ካንጓች ጋር ሆነው ዓመት በዓል ሲሆን ደጅ ዶሮ የሚጥሩበትን የድንጋይ ጉልቻ ለመስራት ጉድ ጉድ ሲሉ ነበር የደረስኩት። ገና የግቢውን በር ገፋ አድርጌ መግባቴን ሲያዩ ወሬ ቀለቡ መጣ ሲሉ በስላቃዊ ሳቃቸው ተቀበሉኝ። አዎ፣ እማማ ድባቤ መጣው ምን ነው ዘገየው እንዴ አልኳቸው አረ ምን ሲሆን ደርሳል እንጂ መቼ ደመራው ተለኮሰና እኔስ እንደ ሰሞኑ አያያዘ አመዱ ላይ እንጂ አሁንም ትመጣላል አላልኩ ነበር እንዴ ለምን ማማደባቤ በየአመቱ ደመራውን የምሰራውን የመሆኑን ረስተውት ነበር አሉት እኪ እውነታቸውን ነው ነበር እንዴ ነው ነበር ማለት ነበር ማለትም ማየው ነበር ነው። ሌላ ምን ይሆናል ብለህ ነው? አልገባኝም አማድባቤ፣ ያንተ አልገባኝም ደግሞ ማለቂያ የለውም። አምና ያው አምና እንጂ ዘንድሮ አይሆንማ። ዘንድሮ አምና የነበረ ምን አለ? እና ልጄ እሱማ እንኳን አምና ትላንትም የነበረ ነገር ዛሬ የለምማ አማድባቤ። እና እሱን እኮ ነው ምልህ አምና ችቦ ለመግዛት ሁለቴ ማሰብ አያስፈልግህም ነበር። ዘንድሮ ግን ችቦ ለመግዛት ሰባት ጊዜ ማሰብም አይበቃ። ልጄ ምን እያሉ ነው? ማማ ድባቤ አም ትንሽ አላጋነኑትም? አሁን እኔ እኮ ይህን ሁሉ ችቦ ገዝቼ ለመምታት እንኳን ሰባት ጊዜ ሁለቴም አላሰብኩ። እሱስ እውነትህን ነው። አንተ ምን አለብህ እና ሰባት ጊዜ ታስባለህ? ልጄ ታዋው እንዴት ማለት ነው አንተ ምን አለብህ ማለት ማማ ነው ማማ ደግሞ ተው አልኩት ተው አይገባም አንተ ይህ በዛ ቁርስህን ወይም ምሳ በልተህ እራትን ጉልበት አክፈት ትተኛለህ ምን አለብህ ልጄ የሚያለቅስ ልጅ የለብህ ዶሮ የለብህ ሽንኩርት የለብህ ስማ እንጂ እንዲያው ለ ነገሩ አሁን የእናንዱን ችቦ ችቦ አልኩት አይችቦ አይችቦ አይችቦ ችቦማ ድሮ ቀራ አይረባም እያሉኝ ነው፣ ወጣኝ። አረ እኔ ያልወጣኝም ባይሆን ባትረባም አታለፋህም እንጂ አንድ ክብሪት ስታጎርሳት የጫርካት ክብሪት ችቦውን ለኩሳ ከማለቋ በፊት እሷ አመድ ትሆንልሃለች እንጂ ድንቄም ችቦ። ለመሆኑ ስንት ችቦ ገዛ? አስር። አይበቃም? አረ ይበቃል ይበቃል እንጂ። አንድ ላታ ትራትም ኖሯል፣ ያ ድሮውን አንድ ችቦ እንኳን አይወጣትም። ሰላቢ ዘመን። ዋጋውስ አንዱ ስንት ነው? ሀብር ሀብር እቺ ሰንደል ምታክል አንዷ ችቦ? አዎ። ማማድ ባቤ ከየት አገር ነው የመጣችው? ከቻይና። አረ ማማድ ባቤ ችቦ ነው ከቻይና የሚመጣው እና አይሆንም ልትል ነው። ይሄ እንኳን በጣም የተጋነነ ነው። አዎ፣ እንጂ አልሰሜን ግባ በሉት። አለሽ ናፈኩ። እውነቷን እኮ ነው ስማ ኢትዮጵያን የምታህለም አገር ሰፊ አገር ምድሯ አበረከቷን ሳትነፍግ ሰማዋ ዝናሙን ሳይሸሽግ ወላድ አርሶ የሚያበላ ልጅ መስጠቷን ሳትጠግ፣ ሽንኩርትን ከሱዳን ካመጣች ሱዳን ጀርባ ስትሰጣት ሶማሌን ደጅ ከጠናች ብርቱካን ከግብፅ ካስጫነች ችቦ እስከ ቻይና ላለ ማምጣትህ ምን ማረጋገጫ አለህ እስቲ ንገረኝ አንተ? እሱስ ልክ ነው ማማ ድባቤ። እኔም በቀደም በራዲዮ ዜና ላይ ሽንኩርት ከሱማሌ መጣ ሲባል ሰምቼ ግራ ገብቶኝ እያሰብኩ ነበር። እና ከሰማህ ቺቦስ ከቻይና ቢጫንልህ ቢጫንል ምን ያስገርመሃል? አንተ ባገርህ በመሬትህ፣ በውሃ እንደ መጠቀም እርስ በርስ ስትባላ መሬትህን ጦም እያሳደርክ ስንዴ ከካናዳ፣ ምስር ከዱባይ፣ ሽንኩርት ከሱዳን፣ ጥበብህ ከቻይና ቢመጣልህ ምን ያስገርመሃል? እስቲ ንገረኝ። ይህስ እንቆቅልሽ ነው ማማ ድባቤ። እንቆቅልሽ እንቋቅልሽ አልከኝ። እንቋቅልህ በሞቴ አፈርሶ ልጄ ምን አውቅልሽ በለኝ። በሞቴ እንዴ አረማማ ድባቤ፣ ግድ የለህም በለይ ልጄ ግድ የለህም። ምን ልበሎት? እንቆ ቅልሽ ጨዋታ አታውቅም። እረ አውቃለሁ። ካወክ እንቋቅልህ ስል ታዲያ ምን አውቅልሽ በለኛ። እሺ እንቋቅልህ ምን አውቅ ምን አንተ እንግዲህ ጨዋታ አታቆርፍድ፣ ምናውቅልሽ በለኝ ን ይላል። እሽ ማማ ደባቤ ምናውቅል። እሽ አይኑ አንተ ኩላ ገበያ የምትወጣ ማናት? አይኑ አንተ ኩላ ገበያ የምትወጣ እሷ ማደግንባት ናት። ማማ ደባቤ ባቄላ ናት። ጓበስ አውቀሀል። እሺ አለ ሽንኩርት የሚበላ የአመት ባለ ምግብ ሳብ ምንድነው? በልመልሳ ያለ ሽንኩርት የሚበላ የአመት በዓል ምግብ? ኧረ ማማ ድባቤ አገኘሁት አገኘሁት። ማማ ድባቤ ወንዳታ እስቴሞች በለኝ፣ አገኘው ንገረኛ። ያለ ሽንኩርት የሚበላ የአመት በዓል ምግብማ ድፎ ዳቦ ነዋ። የአባቴ አምላክ ድፍት ያድርግህ እንዳልልህ ያሁን ያለ ነው። ይህስ በቃ አይሆንም። አይደለም፣ ሌላ ሞክር፣ ሌላ ሞክር። ድፎ ዳቦ አይደለም። እንዴ ነው እንጂ ድፎ ዳቦ የዓመት በዓል ነው ሽንኩርትም አይፈልግም አይደለም እንዴ አንተ አይደለም አልኩህ አይደለም ትሞክር እንደሆነ ሌላ ሞክር ካላወቅ ካላወቅኩም በልና ሀገር ትሰጣለህ እንዴ ያለ ሽንኩርት የሚበላ ከዳቦ ሌላ አረ እኔ እንጃማማ ድባቤ ያላወቅኩትም በቃ አገር ብሰጥ ይሻለኛል ሞክር አንተ አገር ለመስጠታት ትቸኩል ኋላ ይለምድብሃል እኔ ነግሬያለሁ እንዴ ካላወክ አገር ትሰጣለህ አላሉኝም? በቃ አላወኩምና እንደ ጨዋታው ደንብ አገር ልስጦ። እሺ፣ በላምጣ። እኔ ምን ቸገረኝ ሰነፍ፣ እንደ አገር ለመስጠት መቸኮል። እሺ፣ ኢትዮጵያን ሰጠሁዎት። ኢትዮጵያን፣ እሺ፣ እሺ፣ ኢትዮጵያ ላይ ሆኜ ምን አጥቼ ባሻኝ ሄጄ ባሻኝ ወጥቼ ያሻኝን በልቼ ያሻኝን ጠጥቼ በአየሯ ተንሳፍ በምድሯ ተሽከርክሬ ክረምት ከበጋ ሰርቼ በቆላ ደጋዋ አምርቼ ለቸገረው ሰጥቼ የከፋውን አስደስቼ ሽር ብትን የምልባት አምላክ ችሮ የሰጣት ሰነፍተኝቷ ያሰነፋት ኖሮ ያልተጠቀማት ሞቷ ያስኮነናት ምስኪን ኢትዮጵያን ከሰጠኝማ ዘንድሮ በድስቱ ሳይቁላላ በሽታ ሀገር ሳያውድ በጣሙ ምላስ ሳያስረግድ ኖሮ ሳይገናኝ ጠፍቶ ሳይረሳ እንዳይሆን ሆኖ ያለፈ ያለ ሽንኩርት የተበላማ ዶሮት ነው። አረማማ ድባቤ እና ከዚህ በላይ እንቆቅልሽ አለ ልጄ? የሚሆነውን ነገር ሁሉ ለማመን እኮ ያስቸግራል። የዶሮና ቅቤ ገበያን አላና ዙሮ ይሁን ግድ የለም ብለህ ጥርስህን ነክሰህ ቅቤና ዶሮ ስትገዛ፣ ሽንኩርትም እኔስ ከማናንሼ እብላ ተቆልላ ደረቷን ነፍታ እሷም በአቅሟ አምሳ ብር ሆና ስትጠብቅህ፣ ሌላ ምን ምርጫ ሊኖርህ እስቲ ንገረኝ። እና ምን ምርጫ አለ? ዶሮ ያለ ሽንኩርት አይሠራም። ማማ ድባቤ ማን አለው? ችግር በቅቤ አስበላ አላለች ናፈኩ። እውነቷን እኮ ነው። ስማ ማን ነው ዶሮ ያለ ሽንኩርት አይበላም ብሎ የተነገገው እስቲ ንገረኝ። እሱን ማ እኔ ምን አውቃለሁ? ማማ ደባቤ፣ ካላወካ ፍንዝ ጋና ዝም ብለ የሚሆነውን ተመልከታ ተመልከት ማለት ቅዱስ ዮሐንስን አጭበርብረን አለፍ ነው። አሁን ሽንኩርት ጠፋ ተወደደ ብለን ዶሮ ሳንበላ መስቀልን ማን ደግሞም ይልቅ ስማ ልጄ አንድ ሀሳብ መጣልኝ። የምን ሀሳብ አማድባቤ ስማ፣ ለምን ዶሮ ያለ ሽንኩርት እንዴት እንደሚሰራ ህዝብ አዳሜን አናስተምረው? በምን መንገድ አማድባቤ ድባቤ? አንቺው ታበጫ፣ አንቺው ታረጫ አለች ናፈኩ። ባለፈው ራሰም አደለ የነገርከኝ? ምኑ ነው የነገርኩ? ምነው ፌስቡክ ላይ ነው ምን ላይ ነው? የማይጣልና ሰው የማየው ነገር የለም አላልከኝም? ልክኖት ነት ዩቲዩብ ላይ ብየወታለሁኝ። አዎ እሱ ላይ ታዲያ አሁን የኔን ዶሮ እንዴት ያለ ሽንኩርት ጥንቅ ቀርጌ እንደምሰራት ብታሳያቸው አንተ አልተጠቀምም እንዴ እንዴ ይህማ ምርጥ ሐሳብ ነው ማማ ድባቤ በደንብ እንጠቀማለን እንጂ በላ ታዲያ ምን ትጠብቃለህ ችግር ሲመጣ በችግሩ መቸገር ሳይሆን ችግሩን ወደ ጥቅም መቀየር ነው ዋናው ነው እኔ እናትህ የዋዛ እንዳልመስልህ አንተ በጣም እንጂ እንዲህ ካረግንማ ማማ ድባቤ በቃ አደገኛ ዩቲዩበር ነው የሚወጣል አደገኛ አይ እኔ አደገኛ አልፈልግም አንተ እንዳታነካከኝ እኔ የምፈልግህ ሰው ችግር መፍታት ነው በሌ ልቅ ልንጀምር ነው መቅረጫ ስልክህን አዘጋጅ አሉኝና ተፍ ተፍ ማለት ሲጀምሩ እኔም ከስር ከስር እየተከተልሁ የሚሰሩትን ሁሉ ያለማቋረጥ ስቀርጽ እማማ ደባቤ እንግዲህ መጀመሪያ ዶሮዋን በፈላው አግሽ ልትልት ቀጥታ አረጉና ታዲያ በፈላ ውሃ ስላችሁ ሜድረገልቱ ዶሮዋን ከነ ነፍሷ የፈላ ውሃ ውስጥ ነክራችሁ የገሃነም ቁልፋችሁን እንዳትረከቡ መጀመሪያ ትባረካለች። እሺ መቼም ዘመኑ ሁሉ ንገሩኝ ባይሆኗል። ከዚያ ግሽልጥልጥ ያረጋችኋትን ዶሮ እላዩ ላይ ጥቁር ዘር እንዳይገኝባት በቀሰም አርጋችሁ ነፍታችሁ እንደዚህ ውጥርጥር ስትል እያሉ ዶሮዋ ተጀምራ እስክታልቅ ድረስ የሚሰጡትን ዝርዝር ማብራሪያ በስልኬ በጥንቃቄ ቀርጬ ከዚህ በፊት እንደ ቀልድ ለሙከራ ብዬ በከፈትኩት ዩትዩብ ላይ ዶሮ ያለ ሽንኩርት እንዴት እንደሚሠራ ለማወቅ ሊንኩን ይጫኑ፣ ላይክና ሼር ያድርጉ፣ ሰብስክራይብ ያድርጉ ብዬ ጭኜ በፌስቡክ የምለቀቅኩት ወዳጄ፣ ከዚያ በኋላማ ምን ረፍታለኝ መሰለህ ይኸው ዐይኔን ከስልኬ ላይ መንቀላቅቶኝ ተተክየልሃለሁ። ዞር ብዬ ስመጣ የላይክ የሸርና የሰብስክሪፕሽን ማዕት እንዶለዶልልሃል። የማማ ድባቤን የሽንኩርት አልባ ዶሮ አሰራር ጥበብ በመፖሰቴ በአንድ ቀን ብቻ ያገኘሁት የተመልካች ቁጥር የዩቲዩብን በር ወለል አድርጎ ከፈተልኝ። ይህንን የምሥራች በማግስቱ በለተ መስቀል በጠዋት ተነስቼ ማማ ድባቤን ስነግራቸው ከት ብለው ሳቁ። ይኸውልህ ልጄ መቼም ቢሆን ችግር ሲያጋጥምህ ብልሃት ፍለጋ መሄድ እንጂ መጨነቅና መጠበብ ዋጋ የለውም። እርግጥ ይሄ የዛሬው የኔ ብልሃት ለአንተ ጊዜያዊ እንጀራ ከፍቶልህ ይሆናል። ዘላቂ እንጀራህን ግን በዘላቂ መንገድ መፈለግ ነው የሚጠቅምህ። ሁሌም ቢሆን ችግር ካለ መፍትሄ አለ። እሺ፣ ዶሮን ለመብላት ሁሌም የግድ ሽንኩርት ላያስፈልግህ ይችላል። ዶሮን ዶሮ ወጥ ብቻ ትሁን ብሎ የደነገገው ማን ነው? ዞር አድርገህ ብትሞክራት ሌላ የበለጠ ጣዕም የምትሰጥበትም ጎን አታጣም። ገባህ? ዋና አለመደነጋገር ለአደናጋሪ ሲሰላ ለመሆን ጠበቅ ጠንቀቅ ነው። አደናጋሪ እኮ ስትደናገርለት ሆዱንም ኪሱንም ያሰፋል። ዘላቂው አምላክ ባርኮ የሰጠህን አገርህን በሰላም አርሰም ምትበላባት ልጆችን ምታሳድግባት ውሃዋን ከምድሯ ጤናህን ካየሯ የምታፍስባት አገር እንድትሆን መትጋት ነው አሉኝ ወዳጄ ማማድባቤ አድባቤ። እውነታቸውን ነው። ተፈጥሮ ባርካ የሰጠችንን ሀገር በወግና በአግባብ መጠቀማችንን ትተን ኑሮና ሀሳባችንን በጠብና መቆራቆስ ላይ ካደረግነው አይናችን እያየ ሀገራችን በውሃችን የበቀለውን ብርቱካን ከግብፅ ማምጣቷን፣ የአፍሪካ የውሃ ማማናት እያልን የምንመጻደቅባት አገራችን ሽንኩርት ከውጭ አገር ማስገባቷን ትቀጥላለች። በዚህ ከቀጠልንም በከብት ሀብት ከአፍሪካ አንደኛ ከዓለም ዘጠነኛ ነኝ እያልክ የፎከርክባት አገርህ ነገ የታሸገ ሥጋ ከሳውዲ አረቢያ ስታስመጣ እጅህን አጣጥፈህ ትመለከታለህ። ስለዚህ ወዳጄ ሆይ ኢትዮጵያን ከመሰለች ባህር ወጥተህ ጤዛ ላለመላስ ዛሬውኑ ለሰላምህ ዘብ ቆመህ በሀገርህ ተጠቅመህ ከብረህና ተከብረህ ለመቆም ብትተጋ በየፌስቡኩና ዩቲዩቡ ዶሮን ያለ ሽንኩርት የማብሰል ጥበብ የሚል ርዕስ ፍለጋ ከማሰስ ትድናለህ አይመስልህም? እኔ ግን ይሄ ሐሳብ በጣሙን ተስማምቶኛልና በ2014 ልኖረው ወስኛለሁ። አንተስ? በል ሰላሙንልኝ የሳምንት ሰው ይበለን። ምትኬነኝ ከነ መንበሩ ጠላፊ ሰፈር።